ቀጥታ ነው። ጥያቄ ነው የደረሰባት ነገር ማለት መጣ። ምን ደረሰባት ጠይቄ ጥያቄ ነው የተከራከረችውን፣ ከሱ ጋር ነው የተከራከረችው። መቼ ነው ያ ነገር የሆነ? ቆይቷ እንግዲህ ከሦስት ዓመት ምናምን ነው። እሺ፣ አሜሪካ ምድር ላይ እኔ እቺን አሜሪካ አላቃትም። እኔ ስለ ሳውዲ ብጠይቄ ይነግራለሁ ከጫፍ እስከ ጫፍ። ይሄ ደንቆሮ ፒተር አለ ስለ ሳውዲ ብጠይቀው ከጫፍ እስከ ጫፍ ይነግራል። አሁን ደንቆሮ ምን አመጣው ይሄ? እቺ አሜሪካ እኔ ለምን መሰለ እሺ እቺ አሜሪካ ምድር ፍራው ልተቻ ብቻ ነው ያን ትራክ ያለው ትቻ አታሉን ላታላችሁ አትበለን። ሱድ በምንም ይሁን በአንድ ጊዜ በአንድ ቀጥታ ይሄ ያን ጊዜ እሱ ለወለጋ በደንብ አድርጎ ሰፖርት ያደርግ ነበር። ለሸኝ ምሽ ምንም ይሁን ልጅቱ ወዲያ ፈቅዳ ሄዳ ሰጠች። ልጅቱን አሁን መ እንትን ምንድን ነው ማገዝ ወይም ከጎና መቆም፣ ባይቻል መተው አይቻልም ወይ ይሄን ለምን ተዋት አለ ሰው እየተሳደበች፣ አርቲስት ሳይቀር ሰቅሰቃ እየተሳደበች፣ እንዴት ነው የምትዋትች? ግማታ ለምን ወደ አማራ ዘንድ ታመጣለች? ወደ ብሄር ለምን ታመጣለች? ሌሎች ነው ያመጡት። ለምን ተጣላችሁ? በምን ተጣላችሁ አትለኝ እሺ። አንቷን እንኳ በስርዓት መልቀም የማትችል አዳምጥ። እኔ መጣች አንድ ያማራ ልጅ እያቆመልኝ የለም። እንደውም የዛሬ ሶስት ዓመት ደረሰኝ ሁልቅልት። አረ እኔ ተምር፣ እኔ እዛ ላይ ስለሄድሽ እኛ እንዴት እንቆማለን? እንዴት እናገኝ ይሻል አልኳት፣ ባግባቡ በሆነ ነገር መታ። በሌላ ኬዝ ለሌላ ሰው ተለጥፋ መታ። ለከድር ብላ ሰደበች። ከድር ጋር ሁና እንደምሰድበ አንድ ላይ ሆኖ ሴራ ለኔ ለእንትን እንደሚሉ አውቃለሁ። ስሙንም ስላነሳ ቀፋፊ ደግሞ ስም አንድ አይነት እንት ያላቸው። ከዚህ በኋላ እኔ ጋት ማጭም በስንት አይነት ነገር ነው የሞከረኝ። ሆነ ገስት ላይ ተቀምጬ መጣች ገባች። አ መች የሚያፏ በዚህ እኔ አንድ ጥያቄ ጋዝት ላይ ላላችሁ ለሁላችሁ እንጠይቃችሁ። ጣ በጣም ትልቅ ጥፋት ጠፍቷል፣ እናውቃለን። በይቅርታ ግን ልጅቷን መመለስ አይቻልም። ማን ነው ይቅርታ የሚያደርግላት? እኛ ነን። ጭራሽ ይቅርታ እንትን የሚባለው እኮ የምልሽ ትልልቆች ናችሁና በትግሉም ቆይታችኋል በአንድ የሚሆን በሌላ ይጠቅማል ያላችሁትን ነገር ሰርታችኋልና አንድ ሰው ማለፍ መቻል አለበት እያስባለሁ። ጊዜው ካለፈ በኋላ ቀስ ብሎ መጠያየቅ በመሐል ስተው ሚል ባላል በሉ ሰው ነው። በመሐል ትልቅ ሰው ተው የሚሉ የለም። በመሐል ፍሪደም እኔ አንድ ነገር ልበት ይሁን፣ ለምን አለ መሰለ፣ እኛ እኮ ሁሉ ብዙዎቻችን ዝም ብለን ትተናል ማለት ስለ ፍራውልና ስለ ሰው ቤት ከፍቶ ያወራ አማራ ልጅ የለም። በቃ ከጉዳዩ በዝምታ ተመርጧል። እሷ ብልጥ ስላልሆነች እንጂ ገና ቴዲ ቤል ልትሄድ ስትል ከወንድሞቿ ጋር ሰላም ፈጥራት ፒተር ጆከር እንደዚህ እንደዚህ እንደዚህ አለ፣ ዩ የአማራ ልጆች እንትን አናስገባልኝ እንትን አናስገባልኝ እያለች አብራ ብትቆም አብራ ትቆም አለ። ያማራ አማራው ተበዱና፣ አማራው ተበዱ። ኦሮሞዎች ይቅርታ ሆናለችም እጭ ጥማራ ጆከር ተረጋጋቋል። ከሰው ሁሉ ከወንድሞች ዋጋ ከሁሉም ከሴቷ አይቀር ከወንዱ አይቀር ከባል ታሳባለች አባል ይህን እንዴት እኔ ዝም ብላለሁ አንድ ሳምንት ሙሉ እኮ የራሷ ሰው ላይ ነው። ይሄን ደግሞ ማንም አክሰፕት የሚያደርግ የለም። ገባ እዚህ ጋር የባሏ ደም ነው የሚያንቀጨቅዣት። ስተኛ ሁሉን ቅርፍ ይነሳታል፣ እያንቀጠቀጠ ያስነሳታል። ከዛ ሳምንት ሙሉ ተልቶ

ድጋሚ ደግሞ የሚጣን ፈርቶ እኔ አንድ ቀን እኔ ጆከርን በዚህ ግባ በዚህ ጣምለው ሰው እንደ ማንኛውም አማራ ልቀጠርጆካ እኔ ያየሁትን ክፍተት ልናገር። እሷ ከመጀመሪያው ለምን አልቆማችሁልኝም ሰው አይባልም። አንደኛ እናንተ ደግሞ እንደዚህ ስትባሉ ዝም ብላችሁ ማለፍ ነበረባችሁ። ከእናንተም፣ ከነሱ፣ ከእሷም ያየሁት ችግር ይሄ ነው። ከዛ ውጭ መብቷ ነው መከራከር፣ መብቷ ነው፣ መብቷ ነው ለንብረቷ መከራከር መብቷ ነው።

አምናበት ነው የገዛችው። ምን አገባው አማራ፣ የሚሞተው አማራ ምን አገባው አንተ? ስታስብ አንተ በዚህ ሰዓት በዚህ ልክ እናንተ፣ አንዳንድ ጊዜ እኮ ዲና ሙፍቲ ቲክቶክ ላይ ለምን መጣ? እንደ ትልቅ ልክ ሰው ንሰው እንዴት ጻለ ነው አጀንዳ ክሬት እየተደረገ እየተሰጠን እናንተ እንደ ህፃል እንደቀልድ የምታዩት ከሆነ እዚህ ላይ ተከፋፍሉ። ሁለት ቀን ስለሷ ማውራት ራሱ ይሄ ራሱ ትልቅ እኮ ክስረት እኮ። እዛ የሚሞተው አማራስ እዛ የሚገድልህ ማንም ይጮህለት። ስለዛ ጉዳይ እያወራን ነው። አንድ ተራ ሴት ያውም ሰዓት የሌለው ማንም ሳይነካት ራሱ አልቆማችሁልኝም ብላ ተሰድባ መጣች

አሁን ለምሳሌ ሚኪ የሚባል ልጅ አለ፣ ተሳደበችኮ። የተረጋጋ ልጅ አለ ሚኪ የሚባል እንትኑን አላውቀውም። ሚኪ የሚል ልጅ ሚጣ የምታውቂው ከሆነ ፈልገሽ አምጪው። በጣም የተረጋጉ ሰዎች አሉ፣ ይግቡበት። ጆካ ተው ግን አንዴ ፍሪደም አዳምጠኝ። በእናትህ የለውም እናትህ ከሆነ አልኩህ። አንተ ስታደብረኝ ያገኘኋት እሷ ትርፋታም ባይነሳም እኛ እኮ እሱን እኮ አልካርንም። ስህተት ነው የምትሰራው ስራ ሀይለኝ በቃ እንደፈለጋችሁ ነው። እኔ የራሴ መንገድ አለችኝ። ምንም አልፈልግም። እዛ ደስ አትናገሩ። እኔ ጋር መታችሁ አትናገሩበት። አንተ ተረጋጋ። ቆይ እንድያችሁ ሁሉም ያነሳበት ሰዎች እኮ ስለሚያቀርቡ እኮ ነው። አይ አይደለም ፍሪደም፣ እውነት ለመናገር ቆይ፣ እሱን በጣም ለማሳመን ሞክሩ

ተው ተብሎ በቃ አንተ ደግመታ ነሱ አንተ በቃ ጀንዶ እንፈልገ ነው ብለን ነግረ ነው ፍቶ ኮ ወጥታል። ትናንትና በቃ አልሰደባትም። እዚህ በኋላ አለ በቃ ሌላ ወሬ ነበር። ገብታ ዳኛው አለ ምን ምን ነው? የነፍስና የሕይወት ጉዳይ ነው። ምን አገባው ጥያቄ፣ እኔ ጥያቄ ምን አገባው። የሰራችውን ስራ ግን ይቅርታ መጠየቅ አለባት። ዳኛ ጓደኛዋ ነው። አንድ ወይ እኔ እኔ አዲስ አበባ ላይ ምንም አካባቢ ጎጥ የለብኝም። ገባ ነገር ግን የጎጃም ልጆችን እያለች ጎጃምን እርግጥ ስታረግ መከታውን እርግጥ ስታረግ እርግጥ ስታረግ መሳፍንትን ሽፍታ እያለች እርግጥ ስታረግ አክቹሊ ዛሬ አይደለም የጀመረችው። ገባ ከጆከር ጋር የራሳቸው ጉዳይ እኮ አልተን በነገረችው ልክ እጥፉ እንደሚመልስላት ስለዚህ ይታወቃል። እሱ አንድ ሲሰሩ እሱ አስር ይሰርባታል። ገባ ያሳብዳታል። ሚዲያል ነገር ግን ኖርማል አታድርጉት ይሄንን ነገር በቃ ስታት ከሆነ እን ስለተጎዳች ነው ማለት ነው። እዚህ ፍቅድ ውጭ ሀገር የየራሳችን እኮ ክፍተት አለ፣ የየራሳችን ድክመት አለበት፣ የየራሳችን የሚያስከፋን ቀን ከላይ ችግር እኮ ያጋጥመናል በህይወታችን። ነገር ግን በዚህ ደረጃ ማንንም እሷ ቤቢሲት ለማድረግ የሚመጣ የለም። የእሷ ሞግዚት የለም። እዚህ ትልቅ ልጅ ነች፣ ትልቅ ሴት ነች፣ ከ18 ዓመት በላይ ነች። ለምትናገረው ለምታደርገው ነገር ኃላፊነት መውሰድ ያለባት እራሱ በቃ ኃላፊነት መውሰድ ያለባት

እንዲር ገሪን እንዲርግ ምብሶ ሚጣይ ቅድም እኔ ሳወራ ጆከር ቤት ከሰማሽኝ፣ ይሄንን ነገር ልቀበል ያልቻልኩት ምንድን ነው ስህተቱ? አዎ ድብን ያለ ስህተት ነው የሰራችው። ግን አንዳንዴ ደግሞ እንደዚህ ስህተት ከሚሰሩ ደግሞ ጎን ለጎን ሁለት ነገር ይነሳል። አንደኛ ማንነት፣ ማንነት ገባሽ? እርስ በርስ ተባሉ የሚባል ይመጣል። እርስ በርስ እንደዚህ የተደራረጉ ይመጣል። ማህበረሰብ ጋር ይወረዳል። ይሄ ነገር እንዳይሆን ነው እሷ ጥፋት አትፍታ ሲጣሉ ዝም በቀተዋል ነው እኮ ጆከርን ስህተት አለባት። እያራሳችን እንዳንባላ ተው፣ አንቺም ተይ ነው ከሁለቱም ጋር ነው። አንቺም ተይ፣ አንቺም ተይ የምንለው፣ አንቺም ተይ፣ አንተም ተው የምንለው። አሁን ግን ዳኛው አለ ጋር ምን አስኪዳት ነው በቃ፣ ምን አስኪዳት ስህተት ነው። ይህን እኮ ፒተርም አልካደም ፍሪደም አልካደም፣ እኔም አልክድም፣ መቼም አልክድም። ይሄ ስህተት ነው። ማመን ገብቶ ያለባችሁ አንድ ነገር አንድ ነገር ማመን ያለባችሁ እሷ ቢያንስ አማራ ነኝ አማራ ነኝ ትላለች ሁሌ፣ አይደለም ሌሎቹ ግን እንደዚህ ጀግናን እንደ ጀግና የሚሳደቡት ግን አንዴ ደስ ሲላቸው ቅዳሜ አማራ ናቸው፣ ቅዳሜ እሁድ ደግሞ ኦሮሞ ናቸው፣ ደስ ሲላቸው ደግሞ ትግሬ ናቸው። እንዲሆኑት እንኳን ማህበረሰባችን ላይ ለዚያውም ጀግኖቻችን ላይ ለኛ ብለው የተሰዉ ላይ እንኳን አፋቸውን እያላቀቁ ገዝት እያስገባችሁ ታወራላችሁ። ሁላችንም አንድ በጌምም ደረጃ ቢሆን ኑ ተጫወቱ ተብሎ እርስ በርስ ጨዋታ ይገጠማል። ሁለት ፎቶ ተሰቅሎ እንደተፈለገ ስንት ነገር ይደረጋል። እየተሰደበ ትናንት የተሰዋልሽ ጀግናሽ አርበኛችን እየተሰደበ